ከብልጽግና ጋራ እየሰሩ ብቻ ሳይሆን የብልጽግናን ሀሳብ እያስፈጸሙ እንደሆነ ሚሊየን ማስረጃዎች አለኝ። ጌታቸው ረዳ ሀገሩ ነው። ከሀገሩ ጋር ነው እየሰራ ያለ። ጻድቃን ከሀገሩ ጋር ነው እየሰራ ያለ። ደብረ ጽዮን እኔ ሲገባኝ ኤርትራ ሀገሩ አደለች። ማሬ ወደ ላይ ምናምን ስትለው የነበረው ጀነራል ኤርትራን በአደባባይ ሲጋብስ ሰምተን አይተን፣ ከዛ ምን ይሉናል? ዛሬ ማስረጃ የለም። ትግራይ ሰላም ከሆነች በኋላ ህወሓትና ህወሓታዊ ጀነራሎች በቀጥታ የተሰማሩት ወደ ወርቅ ዘረፋ። ሰው እየሞተ ያለው ደግሞ ለእናንተ ለማይጠግቡ እምብርት አልባ ደም ላሰከራቸው ወርቅ ላናወዛቸው ጀነራሎቻችሁ ነው። የደምና የወርቅ ጨዋታ ነው በትግራይ ፖለቲካ ላይ ሚዛን የደፋው ከድብቅ የውጭ ኃይሎች ጋር የትግራይ ወርቅ እየተመዘበረ ሌብነታቸው የተስፋፋ። ለምን ይሞታል የትግራይ ወጣት ይሄ ትውልድ? ህወሓት ያስፈላችንን ቁማር ለማስመለስ ነው እንዲህ ፍዳውን የሚያዩ እሳቸው በደንብ አስረግጠው ኢትዮጵያ ያለ ጦርነት የባህር በር ለማግኘት እንደምትሰራ ተናግረዋል። ውጊያን ለማስቀረት ሁሉንም አማራጭ እንደምትጠቀም አጽንኦት ሰጥተው አንስተዋል። ዶክተር ጌዲዮን ጢሞቲዮስ ያነሱትን ሀሳብ ኤርትራውያን ተቋሚዎች ባወጡት መግለጫ ደግፈውታል። የባህር በር ለኢትዮጵያ ሸቀጥ አይደለም፣ የሸቀጥ ጉዳይ አይደለም፣ የህልውና ጉዳይ ነው። መኖር እንፈልጋለን፣ መተንፈስ እንፈልጋለን፣ ወተን መግባት እንፈልጋለን፣ ንግዳችንን ማሳለጥ እንፈልጋለን። አሁን ያሉት በኢትዮጵያ ማሊያ፣ በኢትዮጵያዊ ልብ፣ በኢትዮጵያ የከፍታና ወኔ ስለ ሀገራቸው የሚዋደቁ ናቸው። ስለዚህ ሳትወድም ወደህም በንግግር ትመልሳለህ።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 የበለጠ ተደራሽ እንድንሆን የበለጠ እንድንሰፋ ያግዘናል እና እሱ እንድታደረጉልን ጠይቄ ነው የምጀምረው። ዛሬ በጣም በርካታ ጉዳዮችን ነው የምናነሳው። አንዲት ሰው ያነሳችውን ጥያቄ፣ አንዲቷ ጋዜጠኛ ያነሳችውን ጥያቄ፣ የሕወሓቷ አፍ ያነሳችውን ጥያቄ ይዘን በማስረጃ የምንሞግት ይሆናል። ጉዱን አንስተዋለች እንግዲህ። ከመጣሽ ማርያም ታምጣሽ ብለን መልስ የምንሰጣትም ይሆናል የኤርትራ ተቃዋሚ ፖለቲከኞች ዶክተር ጌዲዮን ጢሞቲዮስን ደግፈዋል የአድናቆት መአት እያጎረፉላቸውም ነው የሚገኘው እሱንም የምንመለከተው እና የምናየው ነው የሚሆነው። የኢትዮጵያ የአሰብ ጥያቄ እንደማይቀርም አጽንኦት ተሰጥቷል። በነገራችን ላይ የትግራይ የደምና ወርቅ ፖለቲካ የት እንደደረሰ የሚያሳይ እጅግ አስገራሚ ጉዳይም በቆይታችን የምናነሳላችሁ ነው የሚሆነው። እችን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አርጋችሁ ብትጀምሯት በጣም መልካም ነው ብዬ በድጋሚ ጠይቄ እጀምራለሁኝ። እንግዲህ እንደምታውቋቸው የትግራይ ጀነራሎችም ጀነራል ነን የሚሉትም የትግራይ ሳይሆን የህወሀት ጀነራሎች ነን የሚሉት ሰዎች ው ጀነራልነታቸው በውትድርና ብቻ አይደለም። የነሱ ጀነራልነት በውን ብድናም ጭምር ነው። እስቲ ይችን ሴት ሰምተናት እንምጣ። ከብልጽግና ጋር እየሰሩ ብቻ ሳይሆን የብልጽግናን ሀሳብ እያስፈጸሙ እንደሆነ ሚሊየን ማስረጃዎች አለኝ። ቲፒኤልኤፍ እና ቲዲኤፍ ግን ከብልጽ ሻቢያ ጋር እየሰሩ እንደሆነ አንድ ማስረጃ የለኝም። ዚሮ አንድ ማስረጃ የለች። ይሄ ነው ብዬ ላቀርበው የምችለው ፋክት የለኝም። አስደዋል ከየት አንትቶ እንደሆነ ያነ የሚቀባጠረው አላውቅም። እንግዲህ እኚህ ሴት እያነሱ የሚገኙት ሀሳብ ምንድን ነው? ማስረጃ የለም። ጽምዶ የሚባል ነገር ስለመመስረቱ ማስረጃ የለም። ልክ ከዚህ በፊት ለእያንዳንዱ ነገር በማስረጃ የሚያስረዱ ይመስል በመረጃ የሚያወሩ ይመስል ማስረጃ የለም። ሰው እኮ ልቡ ተራራ ነው። በነገራችን ላይ ሰው ልቡ ተራራ ነው ማለት ከፕሮፓጋንዳ ወጥተው በማስረጃ ሊነግሩ ነው። እንግዲህ ጽምዶ ስለሚባል ነገር ማስረጃ ጌታቸው ረዳ ከፌዴራል መንግስቱ ጋር ስለመስራቱ ሹመት ማስረጃ ሊሆን ነው ምናምን ምናምን። እንግዲህ ለእነኝህ ሰዎች ማስረጃ ማለት እንግዲህ ደብረ ጽዮን የኤርትራ ውጭ ጉዳይ ሚኒስትር እንዲሆን ነው። ምግበይ የኤርትራ የኤታማዦር ሹም ተብሎ እንዲሾም ነው። ምንድን ነው ማስረጃው? ምን አይነት ማስረጃ ነው የምትፈልጉት? ማለት ይሄ አንድ ላይ የእሷና የመሰሎቿ የህወሓት ኤሊቶች አስተሳሰብ ስለሆነ ነው ያነሳውት። ምንድን ነው ለእናንተ ማስረጃ ማለት ማስረጃ አስቀኛል እኮ ማለት፣ ማሬ ወደ ላይ ምናምን ስትለው የነበረው ጀነራል ኤርትራን በአደባባይ ሲጋብዝ ሰምተን አይተን፣ ከዛ ምን ይሉናል ዛሬ ማስረጃ የለም ኤርትራና ህወሓት አብረው እየሰሩ እንደሆነ። በነገራችን ላይ በእነሱ ሎጂክ እንኳን ብንሄድ፣ ጌታቸው ረዳ ሀገሩ ነው፣ ከሀገሩ ጋር ነው እየሰራ ያለ። ጻድቃን ከሀገሩ ጋር ነው እየሰራ ያለ ጣም ከአገሩ ጋር ነው እየሰራ ያለው ደብረ ጽዮን። እኔ ሲገባኝ ኤርትራ ሀገሩ አይደለችም። እናንተ ሀገራችሁ ቆ ሀገራችሁ ቆ ነው ይንገሩን እነሱ። እኔ ሳቅ። ኤርትራ አገሩ አይደለችም። ህዋታውያን ሀገራቸው ኢትዮጵያ ነው እንጂ ኤርትራ አይደለም። እኔ ሳቅ። እነሱ የሚሉት እንደዛ ነው። እንግዲህ ኤርትራ ነው ሀገራችን ካሉ ይናገሩ። ከዛ ለምን በሀገራቸው አልተሾሙም? ጋብቻቸውን በሹመት ያሳዩ የሚል ጥያቄ ማንሳት ትችላላችሁ። ህዋታው ያፎቻቸው ማለት እስከዚያው ድረስ ግን እኛ የምናውቀው ኤርትራውያን እንዳልሆኑ ነው። እኔ እነኚህ የህወሓት አፎች ያስቁኛል። ማለት በትግራይ ፍቅር ያበዱ ይመስላሉ ምናምን ምናምን እንደዛ እኮ አይደለም፣ እንደዛ አይደለም። በእነኚህ ሰዎች ሊና ውስጥ ትግራይ የሆነ ነገር ነች፣ የሆነ በቃ ሌላ ሀገር እንደሆነች አድርገው ነው የሚያስቡት በልባቸው ገንጥለዋት አርፈዋል። ይረሱታል አንዳንዴ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ አካል መሆኗን ትግራይን ይረሱታል። እናስታውሳችሁ፣ ትግራይ የኢፌዴሪ መንግስት አንድ አካል፣ የኢትዮጵያ አንድ ክፍል ናት። በመሰረቱ በአደባባይ የሚሰራው ጥሩ ስራ ነው። በቀን የሚሰራው ወንጀል ያልሆነ ስራ ነው። በግልጥ የሚሰራው ወንጀል ያላይደለ ተግባር ነው። የህወሓትና የሻዕቢያ ተግባር ደግሞ ወንጀል ነው። ስለዚህ ጋብቻቸውን በአደባባይ እንዲያሳዩችሁ ማስረጃ አትጠብቁ። ማስረጃ አጠብቁ ማለት የውንብድና ነው። ጋብቻቸው ጋብቻቸው የውንብድና ስለሆነ በእንትን እንዲያደርጉላችሁ አጠብቁ። እንደው ጥያቄዋ ስለገረመኝ ነው። ማለት ትግራይ ኦሬዲ በልባቸው ገንጥለዋል። ጥያቄው ራሱ ሰንኮፍ ነው። ግን አንድ ማስረጃ ልስጣችሁ። ደ ግሎብ ሚዲያ ይዞት የወጣት በመረጃና በማስረጃ የምታወሩ ከሆነ እውነትም ለትግራይ ህዝብ የምትቆረቆሩ ከሆነ ማሬ ወለላይ ምናምን የምትሏቸውን ጀነራሎች ማስረጃ እንስጣችሁ እስቲ ማስረጃ ፈላጊዎች ማለት ነው። እና አብዛኞቹ ማስረጃ ስለሚያወሩ ጌታቸው ረዳ ዘግሎ ሚዲያ ላይ የወጣ አንድ የትግራይን የወርቅ ዘረፋ የሚያትት ጽሁፍ አጋርተዋል። ሊንኩን አጋርተዋል። እና አየ ነው ጽሁፉ። በጣም በርካታ ጉዳዮች ሀተታ አለው። በጣም በርካታ ጉዳዮች በሀተታ ያስቀምጣል። ህዋት እየሰራ ያለውን ግፍ ያትታል። አሁን ማስረጃውን እንስጣችሁ። በዚህ ማስረጃ መሰረት ዘግሎ ሚዲያ ይዞት በወጣው በዚህ ሀተታ መሰረት በትግራይ ከፕሪቶሪያ ስምምነት በኋላ በከፍተኛ ሁኔታ የወርቅ ዝውውሩ እንዳየለ ይናገራል። ትግራይ ሰላም ከሆነች በኋላ ህወሓትና ህወሓታዊ ጀኔራሎች በቀጥታ የተሰማሩት ወደ ምንድን ነው? ወደ ወርቅ ዘረፋ ነው። ተፈናቃይ ወደ መመለስ አይደለም። ዜጎችን ሰላም ወደ ማድረግ አይደለም። በፕሪቶሪያ ስምምነት የተፈራረሟቸውን ስምምነቶች ማስጠበቅ ላይ አይደለም። በቀጥታ የተሰማሩት ወደ ወርቅ ዘረፋ ነው። በዚህ አተታ ውስጥ ድብቅ የውጭ ባለሀብቶች እንዳሉ ይናገራል። ድብቅ የውጭ ባለሀብቶች የሚላቸው በነገራችን አይታወቁም አይታወቁም፣ የሀገራቸው መንግስትም አያውቃቸው ህዋቶች ጋብዞ ያመጧቸውን ጀነራሎች ማለት ነው። እነኚህ ሰዎች የትግራይን ወርቅ እያስመዘበረው ያሉት በማን ነው ማለት ነው። በማፊያ ነው፣ ድብቅ ነው ብሎ የሚያትተው በጣም በሚገርም ሁኔታ የተደበቁ ናቸው፣ ሻዶ የሆኑ ናቸው። እኔ ህወሓት ምንድ ነው ስራዋ የጣሊያንን የሲሲሊ ማፊያ የሚያስንቅ ነው የምንለው ለዚህ ነው። በጣም በከፍተኛ ሁኔታ በጣም የሚያሳዝነውን ጉዳይ ልንገራችሁ። አንደኛ የትግራይ ሀብት እየተመዘበረ ነው። ሁለተኛ የቀንድ ከብት እየሞተ ነው። ሶስተኛ ዜጎች ምን እየሆኑ ነው? እየሞቱ ነው። በጣም በሚያሳዝን ሁኔታ ይሄ ከፍተኛ የሆነ የወርቅ ዝውውር ይሄ ከፍተኛ የሆነ ወርቅ ማውጣት ተግባር የቀንድ ከብቶችን እየገደለ ነው። የትግራይ ገበሬ ገበሬዎቹ እየሞቱበት ነው። እሺ፣ እሱም ሚሞቱበት በሉ። የሚያርሰው መሬት እየተበከለበት ነው። እሺ፣ እሱም ሚበከልበት በሉ። በመርዝ የተነሳ ሰዎች እየሞቱ ነው። ይሄንን እንኳን መናገር አትችሉም። ህወሓታውያን ቡችሎች ምንም ምንም ሞራልም ህሊናም ሰብስታንስም የላችሁም። የምትናገሩት እንደው ግልብ ጩኸት፣ እንደው ግልብ ወንበዴን የማንገስ ተግባር ነው እየፈጸማችሁ ያላችሁት እንጂ ይኸው እስቲ እዩት፣ ይህንን አርቲክል አንብቡት። እስ መሬቱ ይውደም በሉ ግድ የለም። ወርቁ የሚዘረፍ በሉ ግድ የለም። ከብቱ ይሙት በሉ ግድ የለም። ሰው እየሞተ ነው ሰው እየሞተ ያለው ደግሞ ለእናንተ ለማይጠግቡ እምብር ታልባ ደም ላሰከራቸው ወርቅ ላናወዛቸው ጀነራሎቻችሁ ነው። ከዛ እንዲህ አይነት ማስረጃ ስታገኙን ደግሞ እናንተ ማር ልሳችሁ ስለምታወሩ ማሬ ወለላይ ነው የምትሉት። ምን አይነት እኔ ማለት ሞኝ በዘንቢል ሆናችሁ ሰዎች ማለት እንዴ! ሰው እንዴት እንዲህ ጅልነቱን በዘንቢል መሀይምነቱን በዘንቢል አላዋቂነቱን በዘንቢል ሆዳምነቱን በዘንቢል ይዞ ጉሊት ይወጣል? ዘንቢል ሆዶች፣ ሀገር መቀለጃ ያደረጋችሁ ምን አይነት ሰዎች ናችሁ? እኔ ግራን የሚገባኝ ማለት ግራን የሚገባኝ እኔ ግራን የምትገቡኝ ህዝብ መቀለጃ ማድረግ የሚያምራችሁ አያሳዝኗችሁ? ደግሞ እንደ ተቆርቋሪ ልክ ከእናንተ በላይ ተጋሩ የሌለ ይመስል የትግሬነት ካርድ ሰጪና ነሺዎች፣ ጌታቸው ረዳ ከፌዴራል መንግስቱ ጋር ስለሰራ ትግሬ አይደለም፣ ከላይ ከኛ ጋር ስለሰራ ትግሬ ነው የምትሉ ሰዎች፣ ሰው እየሞተ ነው በእናንተ ጀነራሎች የሰከረ ተግባር። ማለት ሰዎቹ ወንበዴ ናቸው። ምንድን ነው? ለዚህ ነው መንግስት አያቃቸውም ማናያቃቸውም የገዛ ሀገራቸው መንግስትም የማያውቋቸው ሰዎች ናቸው። ትግራይ ገብተው ወርቅ እያወጡ ያሉት የደምና የወርቅ ጨዋታ ነው። በትግራይ ፖለቲካ ላይ ሚዛን ደፋው ይሄ ተፈናቃይ መመለስ የፕሪቶሪያ መከበር ምናምን፣ እሱ ሌላ ጉዳይ ነው ወዳጅ፣ እሱ ሌላ ጉዳይ። እንደው ግን ማስረጃ ከፈለጋችሁ ይኸው እንስጣችሁ። እስኪ ማስረጃ የምታወሩ ሰዎች አይደላችሁ። ድንቄም ማስረጃ ድንቄም ማስረጃ። በጣም እኮ ናችሁ የምትገርሙኝ። ማለት እኔ ዓለም አቀፍ ጥናት እየወጣ በአደባባይ ዓለም አቀፍ ጥናት እየተነገረ እኔ በህዋት ያቆረባችሁ ጉዳይ አይገባኝም። እንዲህ አይነት ሰዎች አንድ ነገር የምንነግራችሁ ግን እንዲህ ተፍጨርጭራችሁ እምትንኳትኑላ አተዋት አትድንም፣ አትድንም፣ አትድንም። ይሄ ጀነራልም እንደምታውቁት ማሬ ወለላይ ምናምን የሚሉት እነኚህ ሰዎች በከፍተኛ ሁኔታ የወርቁን ምዝበራ የሚመራ ሌባ ነው። በስሙ ነው የምንጠራው። ሌቦች ናቸው። ሀገር እየሰረቁ ያሉ ሌቦች ናቸው። ወንበዴዎች ናቸው። ከኤርትራ ጋር የፈጠሙትም ጋብቻ ይህንኑ ህገወጥ ምዝበራቸውን ለማቃለጥና ለማሟሟቅ የሚመቻቸው ነው እንጂ ለኤርትራ ህዝብም፣ ለትግራይ ህዝብም አስበው አይደለም። ጉዳቸው ግን እየወጣ ነው። ይሄ የትግራይ ወጣት በየአካባቢው የሚያደርገው ሰልፍም ጩኸትም ይሄንን አስረግጦ የሚናገር ነው። በቃ ነው የሚለው። ለዚህ ነው። ለምን ይሞታል አይደለም? እንትን የገዛ አገሯቸው ለማያውቋቸው ማፊያዎች ከድብቅ የውጭ ኃይሎች ጋር የትግራይ ወርቅ እየተመዘበረ ሌብነታቸው የተስፋፋ ለምን ይሞታል የትግራይ ወጣት? እነሱ ቀብድ የተቀበሉበትን ወርቅ ሸጠው እስኪጨርሱ ድረስ ፕሪቶሪያ አይከብርም። እነሱ ቀብድ የተቀበሉበትን ወርቅ ሸጠው እስኪጨርሱ ድረስ ሰላም እንዲፈጠር አይፈልጉም። እኔ አይደለሁም ያልኩት ዘ ግሎብ ሚዲያ ነው። ማየት ትችላላችሁ በደንብ ማለት ነው፣ በደንብ ነው። ተታውን ሌላ ጊዜ በስፋት የምንመለከታቸው በጣም በርካታ ነጥቦች አሉ። በማስረጃ ነው የምናወራው ለሚሉ አስቅኝ ህወሓታዊ ቡችሎች ይኸው ማስረጃ ብለን እስቲ እንስጣቸው። ከዛ ጉዳቸውን ማየት ነው በሚለው እና ይሄ በጣም እንትን ጉዳይ ነው። ጌታቸው ረዳም እንደው እዩት ነው በቃ ያለው እዩት። ምን አይነት ደረጃ ላይ እንደተደረሰ ማለት ነው ህወሓት የምትባል አደገኛ ዱርዬ፣ አደገኛ ዱርዮች፣ ማፊያ፣ ማፊያ። እንደዛ እኮ ነው ወደብም ቁጭ በሉ የተበሉት ህወሓት በነገራችን ላይ የኢትዮጵያን የመቶ ዓመታት ቁጭ በሉ ነው የተበላችሁ። ሆነ ብላ አስባ ሆነ ብላ አስባበት አስልታ በቃ የመቶ ዓመታት እዳ ቁማር ነው ያስበላችን እኮ። እሱ ለመመለስ ነው እንዲህ የሚታተረው ይህ ትውልድ። ህወሓት ያስበላችንን ቁማር ለማስመለስ ነው እንዲህ ፍዳውን የሚያየው በውስጥ ፖለቲካ በለው፣ በምን በለው በቀጠና በጂኦፖለቲካ ፖለቲካ ጨዋታ በለው በውጭ ዲፕሎማሲ በለው። ህወሓት ኢትዮጵያን ያላስበላችሁ ቁማር የለም። በዚህ አጋስስነቱ የተነሳ ማለት ነው እና ማስረጃ ምና ምትሉ ሰዎች ይህንን ይሁት ለማለት ነው። የኤርትራ ተቋሚዎች ኃይል በሌላኛው ጉዳያችን ላይ ስንመለከተው ስናልፍ፣ ወደ ሌላኛው ጉዳያችን የኤርትራ ተቋሚዎች ኃይል ትናንትና ፕሬስ ስቴትመንት አውጥተዋል። ፕሬስ ስቴትመንቱን ያወጣው በኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ መግለጫ ዙሪያ ላይ ነው። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በጣም ወሳኝ ነጥቦችን አንስተዋል ከሰሞኑ ከባህር በር ጋር ተያይዞ። በነገራችን ላይ ዶክተር ጌዲዮን ጢሞቴዎስ ከዚህ ቀደም ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ የሚያነሷቸው ነጥቦች ነው የደገሙት። ዶክተር አብይ አህመድ አሊ በፓርላማ የነገሩንን ነው። ባለፈው እኔ አንስቼላቸዋለሁ የክቡር ጠቅላይ ሚኒስትሩን የፓርላማ ውሎ ዋቢ በማድረግ ዶክተር አብይ አህመድ በፓርላማ ቆይታቸው የባህር በር ማግኘታችንን ብቻ አይደለም አጽንኦት ሰጥተው የነገሩን የምናገኝበትን መንገድም ነው የነገሩን። እሳቸው በደንብ አስረግጠው ኢትዮጵያ ያለጦርነት የባህር በር ለማግኘት እንደምትሰራ ተናግረዋል። ውጊያን ለማስቀረት ሁሉንም አማራጭ እንደምትጠቀም አጽንኦት ሰጥተው አንስተዋል። እኔ ያስቁኛል ለኢትዮጵያ ፖለቲከኞች ማለት እኔ አውቃለሁ እየተናገርክ እያወራህ እያስረዳቸው አይ እንደዛ አይደለም ማለት የፈለግከው ይለዋል። ዶክተር አብይ አሕመድ ሲናገሩ እየሰሟቸው እሳቸው የሚያነሱትን ሀሳብ እያደመጡ ግን አይ አይ እሳቸው የሚናገሩት ትክክ ነገር ሌላ ነው። አሁን ሌላ ነገር አስበው እንደዛ ይባል ነገር የለም። አንተ ምንድን ነው አንተ ኤክስሬ ማሽን? እኛ የምናስበው ሰው የሚያስበው የምታውቀው ምንድን ምንድ ራጅን ነው ምንድ የትም ማለም እንዲህ አይነት ትንታኔ የለም። በቃ ይህን ነው የምከተለው ከተባልክ ተንታይን ከሆንክ የተባልከውን ይዘ የተወሰነ ሴናሪዎችን አስቀምጠት ተነትናለ ግን፣ ሙሉ በሙሉ ሽፍት ያደረገ ነገር አትዘላብድም። አሁን ትናንትና ዶክተር ጌዲዮን ጢሞቲዮስ ያነሱትን ሀሳብ ኤርትራውያን ተቋሚዎች ባወጡት መግለጫ ደግፈውታል። በዚህ ሁሉ የጦርነት ነጋሪት መሃል ይህ ሁሉ ሰው ጦርነት ምናምን እያለ እንትን እያለ የኢትዮጵያ ውጭ ጉዳይ ሚኒስትር በኢትዮጵያ በኩል ያነሱት ሀሳብ በጣም የሚመሰገን ነው። በጣም የሚመሰገን ነው ብለዋል። የኢትዮጵያ ተቃዋሚዎችስ አይሰሙም? እችል ይችል ይህን የጦርነት ነጋሪት ምናምን ተነስቶ ቢሆን በቃ ወይኔ የጦርነት እኮ አወጁ ምናምን እያሉ ቡዜላቸውን ይነፉ ነበር። ለሀገረ ዜጎች አስረድተ ለሀገረ ዜጎች ነግረ የጎረቤት ሀገር ዜጋ ሰምቶ እሳይ እናመሰግናለን ሲልህ ማለት ነው። ይሄ ኢትዮጵያ ጦርነት አትፈልግም ከጅምሩም አልፈልግም ብላለች። ተዋጉኝ አላለችም። ጦርነት ፈልጋለሁ አላለችም። በጦርነት ስጡኝ አላለችም። ኢትዮጵያ አለችው፣ ምንድን ነው ሁሌ እንደምንለው ማለት ራሳችሁ ናችሁ። አብዛኛውን ነገር ስባችሁ ስባችሁ ያመጣችሁት። አሰብ ለእኛ ሸቀጥ አይደለም። መርሳት የሌለባችሁ ጉዳይ የባህር በር ለኢትዮጵያ ሸቀጥ አይደለም። የሸቀጥ ጉዳይ አይደለም፣ የህልውና ጉዳይ ነው። መኖር እንፈልጋለን፣ መተንፈስ እንፈልጋለን፣ ወተን መግባት እንፈልጋለን፣ ንግዳችንን ማሳለጥ እንፈልጋለን፣ ኑሯችን እንዲሻሻል እንፈልጋለን። እንዲህ ወደን መቀጠል አንችልም ጠባጫሪ በሆነ መንገድ ወደ መጠየቅ ማለት ምን እንደሚመስል ኡጋንዳ ሄድና ሙሴቬኒ ፊት ላየው ወረድ በለና ልጃቸውን ጠይቀው ከዚያ ኬንያ የሰጠችውን ምላሽ ደምርበት ኢትዮጵያስ በሰላማዊ መንገድ ጠይቃ በሰጥተው መቀበል መርህ አንስታ ግብፅና ኤርትራ እያደረጉት ያሉትና እየሰጡ ያሉትን ምላሽ አድምጠው ምንድን ነው እያሉ ነው ያሉት እስከ ፍርድ ቀን ኢትዮጵያ ወደ ባህር በር አትጠጋም ፍርድ ቀንም አንጠብቅም? ፈርዳን እንቀበላችኋለን። ያ ሳይሆን ግን ምንድን ነው ሰላም ሰጥቶ መቀበል። ምክንያቱም ኢትዮጵያ ታውቃለች ከባህር በር ያስገፋት ጨዋታ ምን እንደሆነ፣ ለምን እንደምትገፋ፣ ለምን እንደምትፈራ የሚያውቁ ልጆች አሏት። ዛሬ በጣም የሚያሳዝነው ግብፅና አንጃዎቿ ኤርትራና መሰሎቿ አፍ አልቀየሩም። አራት ኪሎ ያሉት የኢትዮጵያ ልጆችስ ጆሮ ቀይረዋል። ልባቸውም እንደ በፊቶቹ አይደለም። በኢትዮጵያ ማሊያ ለባዕድ ሀገር አይጫወቱም። አሁን ያሉት አሁን ያሉት በኢትዮጵያ ማሊያ በኢትዮጵያዊ ልብ በኢትዮጵያ የከፍታና ወኔ ስለ ሀገራቸው የሚዋደቁ ናቸው። ስለዚህ ሳትወድም ወደህም በንግግር ትመልሳለህ። ይህንን ነው ማስመር ያለብን እና ዶክተር ጌዲዮንም ይህንኑ ነው ያነሱት። ዶክተር አብይ አህመድ ያነሱት ነው የደገሙት። እና የኢትዮጵያ ፖለቲከኞች ትዝብት ነው ትርፉ ተቋሚነን የምትሉ እኛ ተቋቋሚ እንላችኋለን። ትዝብት ነው ትርፉ፣ ትዝብት ነው ትርፉ። እችን እችን አይሰሙም እችን እችን አይናገሩም። የገዛ ሀገራችሁን በጦረኝነት የሚከሱ የገዛ ሀገራቸውን በወራሪነት በአለም ፊት ለመክሰስ የሚዳዳቸው የባንዳነት ባንዲራ ያዦች በጣም ማፈሪያዎች ናችሁ። እና ዶክተር ጌሎ ያነሱት ሀሳብ በከፍተኛ ሁኔታ በኤርትራ ተቋሚዎች ድጋፍ አግኝቷል። በከፍተኛ ሁናቴ ብዙ መወድስ የያዘ መግለጫ እንለው እንችላለን የሰጡትና